በደንብ ስማኝ። ይሄ ቪዲዮ ላንተ አዲስ አበባ ሄደክ ባህር ዳር ሄደክ ባህር ዳር ችግር የለውም ግባ። ከባህር ዳር ግን በምንም ተአምር ወደ ጎንደር ወደ ገጠር ይሄዳለው ምትል ከሆነ ሳይሽ ይሄን ቪዲዮ ብቻ ሰራን መታየን ካሁን በኋላ ራሴን አጥፍቼ ሬሳ ይመጣ እንደምቀብር ስትመለስ፣ እንደውም እዚህ ቤት እንደማታገኘኝ እንደማታገኝ ስመያ ስመያ ለምንድን ነው አንቺ ባልሽን እምታንገላቸው? እኔ ደግሞ እሱ ዛ ሄዶ ቁጭ ብዬ እሱን እያየሁ እሱ ሞቷል፣ ነይና የባልሽ ሬሳ ተቀብረሽን ቅበሬው ከሚሉኝ መጀመሪያ እኔ ራሴን ብገላግል ይሻለኛል። እኔ ብሞት ይሻለኛል። ሰይድ ሞቶ አይኔ እያየ እሱን ከምቀብር እኔ ሞቼ እሱን ብጠብቀው ይሻለኛል አያልቅብሽ። አዩ እንግዲህ ሰኢድ ጎንደር ሄዶ ከመሞቱ በፊት የእሱን ሞት ከምሰማ እኔ እራሴን አጥፍቼ ብገላገል ይሻለኛል እያለች ነው እንግዲህ የሰይድ አፍቃሪ። አዩ አሰላሙ አሌይኩም ወራህመቱላሂ በረካቱ። ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ እያልኩኝ እንግዲህ ዛሬም በሌላ ቪዲዮ ተመልሻለሁ። ላይክ ሸር እያረጋችሁ ቤተሰብ ያልሆናችሁ ደግሞ ቤተሰብ እየሆናችሁ አብራችሁኝ ሆኖ ማለት እወዳለሁ። እንግዲህ ውድ ቤተሰቦቼ የእስልምና እምነት ተከታዮች ረመዳናችን የመጨረሻዎቹ አስር ቀናቶች ናቸው። አስር ቀናቶች ላይ ገብተናል። ለይለተል ቀድር የምትገኝበት ወቅት ላይ ነው ያለ ያለነው በዚህ ለይለተል ቀድርን አላ አላህ እንዲወፍቀን ዱአ እያደረጋችሁ ለሀገራችን ሰላም፣ ፍቅር እንዲሰጠን፣ ሰላም እንዲያወርድልን ዱዓ አድርጉ። አላህ ለይለቱል ቀድርን ይወፍቀን ማለት ነው። እንግዲህ ዛሬ የመጣውበት ቪዲዮ ውዶችዬ አዩ፣ እንግዲህ ያለ የሌለ እያለች ነው ያው፣ ሰይድ ወደ ጎንደር ወደ ባህር ዳር በማቅናቱ ምክንያት ዛሬ ቪዲዮ ለቃለች። እኔ በቃ ጋይስ እኔም ማለት የምፈልገው እኔ እንደው ለምን እንደው የማይመክሯት ነው በቃ፣ ወይስ አውቀው ዝም ብለዋት ነው? ምንድነው ይሄ በቃ? እኛ እኛም እኮ ሰለቸን እንዴ! በረኪና፣ ሁልጊዜ በረኪና ይዞ እየመጡ ራሴን አጠፋለሁ፣ ራሴን አጠፋለሁ፣ ራስን ማጥፋት ራሴን አጠፋለሁ በሚለው ነገር እየ እንትን እያልኩ አይደለም፣ ታ ነው ምናምን እያልኩ አይደለም፣ በራስ ማጥፋት በሚባለው ነገር ማለት ነውና ይሄን ነገር እንዴት ዝም አሏት? ቀልድ ዳረገችው ። ሁልጊዜ በቃ ራሴን አጠፋለሁ እያለች በረኪና ይዛ ትመጣለች። ሁልጊዜ አንድ ያደል ሁለት ያደል እንዴ፣ ዛሬማ በደርዘን ነው ይዛ ይመጣችው እና ከባህር ዳር አልፈህ ወደ ጎንደር ከሄድክ፣ የዛን ጊዜ እኔ ይሄ ይሄ የሰራሁት ቪዲዮ የመጨረሻዬ ነው የሚሆነው። በዚህ ቪዲዮ የኔ መጨረሻ ያበቃል። ራሴን አጠፋለሁ በረኪናውን ጠጥቼ፣ ኦሪጂናሉን ነው የገዛሁት፣ ሁሉ እያለች በራሷ ላይ ስታፌዝ ነበር እውነት ለመናገር እና እኔ ቤተሰቦቿ ምንድን ነው በቃ ምንድን ነው አላማቸው ቤተሰቦቿ ተይ በቃ ማለት እንዴት ሰው ያቅተዋል ወላህ የምሬ ነው በጣም ነው የሚያስጠላው እንዴ ራስን ማጥፋት ሰይድ ወደ ጎንደር ከሄደ የሚሞተው ለምንድን ነው እኔ እንደውም የፈራሁት እሷን ነው እኔ አዩ አንቺን ነው የፈራሁት እንደውም ስለ መሞቱ እርግጠኛ ሆነች ጎንደር ከሄደ እንደዚህ ሞት እርግጠኛ ሆነሽ የምታወሪው? ይሄ አሁን የሚወራ ነው የሚባል ነገር ነው ምንድን ነው ጎንደር ላይ የሚገለው ነገር? በመጀመሪያ ደረጃ አላህ ያልቀደረበት ሰው የትም ቢገባ ካለ አላህ፣ በቃ አላህ የጻፈው ነገር ካልሆነ የሚሆን ነገር የለም። ሁሉም በአላህ ፈቃድ ነው የሚሆነው። ግን እኔ በቃ የሷ ንግግር ጎንደር ከሄደ በቃ ትላንትና ታስደበድበዋለች ለምንድን ነው የምታስደብድበው? ሱመያ በቃ ደርሰሽ ከኋላ የመጣይና ወጣ ደርሰሽ ከሷ በላይ ለእሱ አዛኝ ሆንሽ? የልጆቹ አባት እኮ ነው እንደምትወደው እናውቃለን። እንደምት ስለምትወደውም ነው ካሁን በፊት አንቺን ከማግባትሽ በፊት እሱን እሱ ላይ ሙጭጭ ይያልሽ ስትለምኚ፣ ተይልኝ፣ እኔ ከልጆች አባት ጋር ነው መኖር የምፈልገው፣ ከልጆች አባት መለያየት አልፈልግም፣ ተይልኝ፣ አንቺ ገና ልጅ ነሽ በቃ አላህ ይሰጥሻል። እኔ ሁለት ልጆች እናት ነኝ፣ ስለዚህ ታይልኝ እያለች ስትለምን የነበረው ስለምትወደው ነው። አሁንም ቢሆን ትወደዋለች። ባንቺ ነው ነገሮች ትልቅ ክፍተት ሰርተው በጣም እየተራራቁና ነገሩ እየተሰፋ የሄደው ባዩ ምክንያት ነው እንጂ እንደሚዋደዱ ሱመያ እንደምትወደው እንደሚወዳት ሰይድ ግልጽ ነው። ምን አይነት ህይወት ላይ እንደነበሩ እናቃለን። ይሄ ሁልጊዜ ጊዜ የሚለው ነገር ነው። እና ጎንደር ላይ ከሄደ በቃ የሆነ ነገር ይሆናል፣ በቃ ይሞታል። እኔ ደግሞ የሱ ሞት ከመስማቴ በፊት ባልሽን ሬሳ ውሰጂ እና ቅበሪ ከሚሉኝ እኔ ራሴ ሞቼ ጠብቀው። ኧረ አታሟርችበት፣ ተይ፣ ግን ተይ፣ አታሟርችበት። ሰው እኮ ከስህተቱ ከአንዴ ከሁለቴ ስህተቱ እኮ ይማራል። አንቺ ሁልጊዜ ጊዜ በቃ ሁልጊዜ እንደው መጥፎ ነገር እንዳሳብሽ ለምንድን ነው የምታሟርችበት? የምሬ ነው ጋይስ። ምን እኔ እንደው በቃ እሷ ምን አስባ ነው እንደዚህ እርግጠኛ ሆና የምታወራው ብዬ እኔ እየፈራ ያለሁት ራሱ አዩን ነው። ለምንድነው ነው እንደዚህ እርግጠኛ ሆና በቃ እሱ ከመሞቱ በፊት የምትለው? እንዴ የምሬን እኮ ነው ጋይስ። በጣም እኮ ነው የምትገርመው። ያ ረቢ አረጋ ብለሽ እስኪ በቃ አላህ ካንተ ጋር ይሁን በይው እስኪ፣ በፍቅር ሸኘው። ሁልጊዜ በረኪና የመንስሄድ በረኪና ካላገባሽ በረኪና። አሁን ደግሞ እዛው ሀገሩ ውስጥ ሚስቴና ልጆቼን ልፈልግ ብሎ ሲል በረኪና። ለምን በራስሽ ላይስ ለምን ታሟርቻለሽ? በሱስ ላይ ለምን ታሟርቻለሽ? እኔ እንደውም ማለት ነው ሰይድና ሱመያ ተገናኝተው በቃ ፍቅር ይስበኩልን ለሌላው በቃ ተምሳሌቶች እንዲሆኑልን ትልቅ ምኞቴ ነው። የሰይድና የሱመያ ትዳር ትንሿ ኢትዮጵያ ማለት ነው። እኛ በቃ ምን ያክል ሰው እንደዚህ በእነሱ አይነት ህይወት ውስጥ ያለ ብዙ ሰው አለ። ይሄ በዘረኝነት ተከፋፍሎ መባላት ማን ማንን እንደሆነ እየጎዳ ያለው ትልቅ ትምህርት አለው። ሰይድና ሱመያ ተዋልደዋል። ሁለት የሚያሳሱ ልጆች ወልደዋል። ጥሩ ግንኙነት ነበራቸው እና በቃ እኔ ሰይድ አገሬ ኮነው ወደ የመን ስሄድ ቅሪ ያላለሽን እዚሁ ባህር ዳርና ጎንደር መሄዴ ለምንድን ነው ቅሪ ያለሽ? ለምን ሀገሬ ነው፣ ሚስቴና ልጆቼ መፈለጋለብኝ ሲላት፣ እሷ ግን አይሆንም ነው የምትለው። እኔ አዩ ላይ የታየኝ ነገር ይቅርታ አድርጉልኝና እኔ ዘረኛ አይደለሁም። ሀገሩን የሚወድ ሀገሬ የሚል ሰው እወዳለሁ። በቃ ሀገሬ ኢትዮጵያ የሚል ሰው እወዳለሁ። እኔ አዩ ላይ የታየኝ ነገር ዘረኝነቷ ነው። በቃ አዩ ላይ ዘረኝነት ነው የታየኝ። ሰኢድ ላይ ደግሞ ደስ የሚል ነገር አይቻለው። ሀገሬ ውስጥ ነው የሚለው ነገር በቃ በጣም የሚማርክ ነገር ነው በቃ እና ከአንቺ በላይ ለሱ ታስብለታለች። አላህ ከክፉ ነገር ይጠብቀው። በቃ ይሄ ሟርትሽን፣ በቃ እኔ እንጃ አላህ ይጠብቀው። አንቺ ግን አሟረትሽበት፣ በቃ አሟረትሽበት። አይባልም እንደዚህ አይባልም ላይ እንኳ ቢኖር እንደዚህ አይነት ነገር ወጥተሽ እንደዚህ ማውራት የለብሽም ነበረ ግን እና ውድ ቤተሰቦቼ በቃ ተገናኝተው የምና ያድርገን። በቃ ወላ የምሬ ነው የምላችሁ። ያን ነው ማለት ነው ፈልገው አዩ። ግን እባክሽ አደብ አድርጊ። በጣም እያበዛሽ በጣም እያስጠላብሽ ነው ነገሩ ሁሉ በቃ አታማርቺ። በራስሽም ላይ በሰይድም ላይ አታማርቺ በቃ የምር ሱመያ ደግሞ ተቀበው በቃ፣ በፈጠረች ተቀበውና ተገናኝታችሁ አውሩ። እኔ መጥፎ ነገር ያስባል ብዬ አላስብም። እውነት ለመናገር እዛ ከሄደ የሆነ ነገር ያደርጋል ብዬ አላስብም። ና አላህ ይጠብቀው ይቅናው ነው የምለው። አዩ ግን በጣም የምትገርም ሰው ናት መቼም ቢሆን ማትማርና፣ በቃ ከስህተቷ ማትማር ሰው ናት። ቀጣይ እንግዲህ ይሄንን ማገልበጥ ግልብጥ አርጌ መጠጣታለሁ። ያለ ምንም እርህራሄ እንደማልሞት ደግሞ አውቃለሁ። ባለ ሱቁ ራሱ ምን ይለኛል? ጋሼ እጠጣዋለሁ፣ ግን እንደማልሞት አውቃለሁ። እንደማልሞት እርግጠኛ ነኝ። እንዲህ ሰው በራሱ ላይ ያሟርታል። ውላሄ ሸይጣን እኮ መጥፎ ነው የምር እንዴት ሁልጊዜ ጊዜ በቃ ሞት እንደ ተመኘሽ ሁልጊዜ እኔ እኮ እኔ ኮ በቃ ሱ መያስ እንዴት ትቅረበው? በቃ ሞት አለሁ እንዳልሽ እንዴ እኔ እንጃ ብቻ እኔ ብቻ ተገናኝተው ያንቺንም በቃ ያንቺንም ጉድ ባየሁኝ የነሱንም ባየሁ እነሱንም ደስታ ባየሁ። በቃ ለብዙዎች ትምህርት በሆኑ ለብዙዎች ተምሳሌት በሆኑ ይሄ ነው የኔ ምኞት። እንግዲህ ሁልጊዜ የማያልቅባት አያልቅብሽ አዩ ሁል ጊዜ በረኪና እየያዘች የሆነው ስራዋ ቤተሰቦቿ ለምንድ ነው ተይ የማይሏት? በጣም የሚያስጠላ እኮ ነው። ዛሬማ በቃ እንግዲህ ውድ ቤተሰቦቼ ይህን ነው ማለት የፈለግኩት። ያዩን ማርት አላህ ፉርሻ አድርገው። ሁልጊዜ እንዳሟረተች ናት እሷ። በነገራችን ላይ ግን ግን አዩ ባክሽ ተመከሬ። ተመከሪ፣ ተመከሪ፣ በቃ ተመከሪ። ይህ ነው ማለት ፈልገው ውድ ቤተሰቦች። ይሄ በዱአ እንረሳሳ፣ ሀገራችንን ሰላም ያድርግልን። ለይለተል ቀድርን አላህ ይወፍቀን። እንዳልኳችሁ በዱአ እንረሳሳ። እህታችን ፋጡማም ከብዙ መጥፋት በኋላ ዛሬ ብቅ ብላ ዩቲብ ላይ ቻት አለው። እህታችን ፋጡማ ካንሰር የታመመች ማለት ነውና ዱአ አድርጉልኝ ብላለች። አላህ ጨርሶ ይማራት፣ ዱአ አድርጉላት ጨርሶ አላህ ይማራት መጨረሻውን ያሳምርላት። በማለት መልካም ነገር ዱዓ አድርጉላት ማለት ነው። ውድ ቤተሰቦቼ ዛሬ የነበረን ቆይታ ይሄን ይመስላል። በእያላችሁበት ሰላማችሁ ይብዛ። ወዳችኋለሁ። ቻው